ሰላም ሰላም ጤና ይስጥልን ክብሯትና ክብሯን እንዴት ናችሁ? አራዳ ኤፍኤም 95 ነጥብ 1 ዩቲዩብ ቻናል ላይ ትገኛላችሁ። ለፔጅ አዳዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እንድታደርጉ በአክብሮት ጋብዛለሁ። ስፖርታዊ መረጃዎችን አደርሳችኋለሁ። በቆይታችን የምናነሳው በማንቸስተር ዩናይትድ በዚህኛው የዝውውር መስኮት ወደ ክለቡ የመጣ ነገር ግን አስቀድሞም ወደ ማንቸስተር ዩናይትድ ሲመጣ አራተኛ የክለቡ ተመረጭ ሆኖ የነበረ አሁን ደግሞ ለአንድ ወራት ያህል ገደማ አሊያም ደግሞ አምስት ለሚጠጉ ጨዋታዎች በክለብ ውስጥ ግልጋሎት አይሰጡም ተብለው ከሚጠበቁ ጨዋቾች መካከል አንዱ ነው ቤንጃሚን ሼሽኮ። እና ማንቼስተር ዩናይትድ ተጫዋች በሜዳ ውስጥ በማይኖርበት ሰዓት ላይ ምን አይነት አማራጮችን ሊጠቀም ይገባል? የእሱን አለመኖርን ተከትሎ ቡድኑ እሱን መሸፈን የሚችልባቸውን አማራጮች ምንምን አይነት ናቸው የሚሉትን ጉዳዮች ማንሳት ያለብን ይመስለኛል፣ እና ይሄኛውን ጉዳይ በሰፊው ልናነሳ ወደናል። አስቀድመን ግን ቀደም ሲል እንዳለው በማንቸስተር ዩናይትድ በዚህኛው የዝውውር መስኮት ተቀዳሚ ምርጫ ከነበሩ ተጫዋቾች መካከል አንዱ አልነበረም። ምክንያቱም ማንቸስተር ዩናይትድ በሩቤን አሞሪም ከዚህ ቀደም በስፖርቲንግ ሊዝበን እንደምስራታቸው መጠን ቪክቶር ኬሬዥን በቀዳሚነት መፈለግ ጀምሮ ነበር። እንደነ ሁጎ የኪቲክ ያሉ ተጫዋቾችን ኋላ ላይም ወደ ኦሌ ዋትኪንስ ዝውውራቸውን እንደ ዴላፕ ያሉ ተጫዋቾችንም ጭምር ሲፈልግ ከነበሩ ቡድኖች ውስጥ አንዱ ነው። እነዚህ ዝውውሮች በአጠቃላይ ያልሳካ ሲላቸው ወደ ስሎቬኒያዊ ተጫዋች ፊታቸውን ማዞራቸውን ደግሞ አስተዋለንና፣ በዚህኛው የዝውውር መስኮት ዩናይትድ 74 ሚሊዮን ፓውንድ ነበር ለዚህ ተጫዋች አውጥቶ የአምስት ዓመታትን ኮንትራት መስጠት የቻለው። አሁን ማንቸስተር ዩናይትድ ከፊታችን ሰኞ ጀምሮ ከኤቨርተን ጋር ከዛ ከክሪስቲያል ፓላስ፣ እንዲሁ ደግሞ ከዌስታም፣ ዩናይትድ፣ ወልቨስ፣ በርንሞዝ ጋር በሚያደርጋቸው የፕሪምር ሊግ መርሃ ግብሮች ጨዋታዎች ላይ ተጫዋቹ አይሰለፍም። ይህንንም ተከትሎ ምን አይነት አማራጮችን ይጠቀማል? ቡኑ ደግሞ እንደምታውቁት የአፍሪካ ዋንጫ ከታህሳስ 21 ጀምሮ በፈረንጆቹ ዲሴምበር 21 ጀምሮ ውድድሩ ስለሚጀመር በዩናይትድ ቤት ውስጥ የሚገኙ የፊት መስመር ተጫዋቾች እንደነ ብሪያን አማድ ያለውና ነፍስር መዝሪያ ያሉ ተጫዋቾች ከክለቡ ጋር ይለያያሉ። በዚህ ምክንያት ደግሞ ይህ ተጫዋች በቶሎ መመለስ የማይችል ከሆነ የቡድኑን የፊት መስመርን ማሳሳት የሚችል ተጫዋች መሆኑን ደግሞ መገንዘብ ያለብን ይመስለኛል። ነገር ግን እነዚህ ተጫዋቾች ከቡድኑ ሳይወጡ ነገር ግን አሁን ባለበት ሁኔታ አሰልጣኝ ሩበን አሞሪም እንዴት ነው ይንን ተጫዋች መተካት የሚችሉት የሚለው ጉዳይ ይጠበቃል። እንግዲህ 34 21 አሊያም 343 በተደጋጋሚ የሚጠቀሙበት የጨዋታ ቅርጽ እንደሆነ ይታወቃል። አንደኛው አማራጭ ተደርጎ ሊነሳ የሚችለው በሐሰተኛ 9 ቁጥር ስፍራን ተጫዋች በማቲያስ ኩኛ እንደ አማራጭ መጠቀም መቻል ነው። ይህንን በተደጋጋሚ ከተመለከትናቸው አሰልጣኝ ሩበን አሞሪም ራሱ ቤንጃሚን ሼሽኮ ያለ ጉዳት በስብስብ ውስጥ በሚገኝባቸው አጋጣሚዎች እንኳን ሲጠቀሙት የተመለከትነው የጨዋታ መንገድ ነው። ለምሳሌ ሊቨርፑልን ሁለት ለአንድ ባሸነፉበት ጨዋታ እንዲሁ ይህንን የጨዋታ ፎርሜሽን ይዘው ገብተው ነበር። ከጀርባቸው አማድ ዲያሎን እና ብሪያኔም ቢሞን በመያዝ ብሩኖ ፈርናንዴዥ እና ካዝሜሩን በማጣመር ሌላው የዘጠኝ ቁጥር ስፍራ ሚና በመወጣት በተለይም ፊት መስመር ጥጮቻቸውን ለምሳሌ ከሊቨርፑል ጋር በነበረው ጨዋታ ቨርጂል ቫንዳይክና እና ኢብራሂም አኮናቲን ፕረስ የሚያደርግ ተጫዋችን በማድረግ ዘጠኝ ቁጥራቸውን በቀዳሚነት ለማትያስ ኩኛ በመስጠት አንደኛው የቤንጃሚን ሼሽኮን አለመኖር ሊጠቀሙበት የሚችሉበት የጨዋታ መንገድ ሊሆን እንደሚችል እንረዳለን። ለምሳሌ ከአርሰናልም ጋር በነበረው ጨዋታ ይህንን አይነት የጨዋታን መንገድ ሲጠቀሙ አሰልጣኙን ተመልክተናቸዋልና፣ አሁን በሚቀጥሉት ጊዜያቶች ይህንን ተጫዋች እስከሚያገኙ ድረስ ይህንን የጨዋታን መንገድ እየተከተሉ ሊቆዩ የሚችሉባቸው አማራጮች አሏቸው ማለት ነው። ሁለተኛው በማንቸስተር ዩናይትድ የዚህኛው የውድድር ዘመን ብዙ የመጫወትን እድል እያገኘ ነው ለማለት ያስቸግራል። ይልቁኑ በበርካታ የአውሮፓ ክለቦች ከሚፈለጉት ጫዎች መካከል አንዱ ነው። ጆሹዋ ዚርክዚን ቀደም ሲል ካነሳናቸው ተጫዋቾች ጋር በመሆን የቡድኑን የዘጠኝ ቁጥር ስፍራ የሚመራው ተጫዋች የማድረግ ዓላማ ይኖራቸዋል። እዚህኛው ጋር ግን የተጫዋቾች አደራደርን በተመለከተ ለውጦች ይኖራሉ። እንግዲህ በዚህኛው የውድድር ዘመን በተለይም በክስር ይዘው በሚገቡበት ሰዓት ላይ ምንም እንኳን የሚለዋወጥ ቢሆንም ሉክ ሾ፣ ማቲያስ ዴሊት እና ሌኒዮሮን ሲጠቀሙ በተደጋጋሚ ተመልክተናቸዋል። ከዛ ባለፈ ሁለቱ የሌፍት ዊንግ ባክ እና ራይት ዊንግ ባኮቻቸው ደገዳሉት አሊያም ደግሞ ዶርጉ ያሉ ተጫዋቾችን ሲጠቀሙ አስተውለናል። ምናልባት በዚህኛው አማራጭ ደግሞ ጆሹዋ ዝርኪዜን በሚጠቀሙበት ሰዓት ላይ ማቲያስ ኩኛን በተመሳሳይ ወደ ግራው መስመር በመሳብ አማዲያሎን ይበልጥ የአስር ቁጥር ስፍራ ተጫዋች ከማድረግ ይልቅ አሊያም ከአጥቂ ጀርባ የሚጫወት ተጫዋች ከማድረግ ይልቅ ወደ ራይትዊንግ ባክ ወደኋላ በመመለስ ዴጎ ዳሉትን ወደ ተጠባባቂ በማውረድ ጆሹዋ ዚርክዚ ከማቲያስ ጉኛ እና ከብሪያን ኤምቤሞ ፊት ለፊት የሚጫወተው ተጫዋች የማድረግ ፍላጎት አላቸው። አንደኛው አማራጭ ይህንን መጠቀም ይችላሉ። በዚህ ውድድር ዓመት በአጠቃላይ ሰማንያ ሁለት ደቂቃዎችን ብቻ ነው ተጫዋቹ መጠቀም የቻለው። ይሄ ማለት እጅግ በጣም ደካማ የሚባል ምናልባትም የዚህን ያህል ጥቂት የሚባሉ ደቂቃዎችን በቡድን ውስጥ ቁልፍ ሚና ይኖራቸዋል ተብለው ከሚጠበቁ ተጫዋቾች አንጻር የሰጡት ተጫዋች የለም እና 18 ወራትን አሳልፏል በማንቸስተር ዩናይትድ። ወደ 36.5 ሚሊዮን ፓውንድ ነበር ከቦሎኛ ይህንን ተጫዋች ሲያመጡ ያወጡበት ገንዘብ። ቅድም እንዳነሳ ነው ግን የጣሊያን ክለቦች ተጫዋቹን ይፈልጉታል። ነገር ግን ለጊዜው ይህንን አማራጭ መጠቀም ይችላሉ። ከዛ ባለፈ አንዱ በሜዳ ውስጥ እሱ በሚኖርበት ሰዓት ላይ የብቃት ጥያቄ የማይነሳበት ተጫዋች ሜሰን ማውንት እንደሆነ ይታወቃል። በተመሳሳይ ፓትሪክ ዶርጉንና አማድን ራይት እና ሌፍት ዊንግ ባኮች በማድረግ ከማቲያስ ኩኛ ጋር ከብሪያን ኤምቤሞ ጀርባ ሜሰን ማውንትን እና ማቲያስ ኩኛን ከአጥቂ ጀርባ የሚጫወት ተጫዋቾች ሲሆኑና ብሪያን ምቡሞን ራሱን የዘጠኝ ቁጥር ስፍራ ተጫዋች በማድረግ ሌላኛው ሶስተኛው አማራጫቸው ማድረግ ይችላሉ። እንግዲህ ሶስት ተጫዋቾችን ተመለከትን የመጀመሪያው አማራጫቸው ማቲያስ ኩኛን የዘጠኝ ቁጥር ስፍራ ተጫዋች ማድረግ ነው። ሁለተኛው አማራጫቸው ጆሹዋ ዚርክዜን የዘጠኝ ቁጥር ስፍራ ተጫዋች ማድረግ ነው። ሶስተኛው አማራጫቸው ደግሞ ብሪያን ምቢሞን የዘጠኝ ቁጥር ስፍራ ተጫዋች በማድረግ ሩበን አሞሪም ይሄኛውን የተጫዋቹን ጉዳት መሸፈን የሚችሉባቸው አማራጮች አሉ ማለት ነው። በእነዚህ ሁሉ ቆይታዎች ውስጥ ግን የተለያዩ አማራጮችን አሰልጣኙ የሚጠቀሙባቸው እድሎች አሉ። አራተኛውና የመጨረሻው ብለን በዚህኛው የማንቸስተር ዩናይትድ ሪሶርስ አሰልጣኙ ሊጠቀሙበት የሚችሉት ጉዳይ ራሱን ማቲያስ ኩኛን ፊት መስመር በማድረግ ነገር ግን በመጀመሪያው አማራጭ ላይ ስንጠቀመው እንደነበረው ከማቲያስ ኩኛ ጀርባ ብሪያን ምቤሞና አማ ዲያሎ ሳይሆኑ ከማቲያስ ኩኛ ጀርባ ብሪያን ምቤሞ እና ሜሰን ማውንትን በመጠቀም ሌላኛው አራተኛው የቡድናቸው አማራጭ መሆን የሚችሉ ተጫዋቾችን አሰልጣኙ በመጠቀም ቀጣዮቹን አምስት መርሃ ግብሮችን በተሳካ መልኩ ለመወጣት የሚችሉባቸው አማራጮቻቸው ይሆናሉ ማለት ነው። የዩናይትድ አማካይን በተመለከተ እስካሁን ድረስ ብዙ የሚነካ አይደለም። ይልቁኑ ብሩኖ ፈርናንዴዝ እና ካዚሜሮን በተለይ ካዚሜሮን በተደጋጋሚ የሚቀይሩባቸው አጋጣሚዎች ቡድናቸው ውጤት ድሮፕ የሚያደርግ ቡድን መሆኑን በተደጋጋሚ እየተመለከት ነው እንገኛል ስለዚህ ባክሰሪዎቻቸው በተደጋጋሚ ይነካሉ። አሰልጣኙ ለምሳሌ የሴንተር ባኩን በተመለከተ ዴሊክትን ሲጠቀሙ ተመልክተናል። በዚህ የውድድር ዓመት ከዛ ባለፈ ሀሪ ማጓሪን ለመጠቀም ጥረት ሲያደርጉ በተደጋጋሚ የተመለከትንባቸው ጨዋታዎች አሉ። በእርግጥ ማቲያስ ዴሊክትን በተመለከተ በእያንዳንዱ ጨዋታዎች ላይ ሊጠቀሙባቸው ከሚፈልጉ ተጫዋች መካከል በቀዳሚነት የሚነሳው ተጫዋች ነው። ነገር ግን ሌኒ ዮሮ በተመሳሳይ እዚህ ቦታ ላይ ሲጠቀሙ እንመለከታለን። ከዛ ባለፈ ቅድም እንዳነሳ ነው ደግሞ ሉክሾ ከጉዳት ከተመለሰ በኋላ የመጀመሪያው ስታርቲንግ ላይናፕ ላይ የሚገኘው ተጫዋች ብቸኛው ልንለው የሚገባ ይመስለኛል። አሁን ባለበት ሁኔታ በጣም ጥቂት በሚባሉ አጋጣሚዎች ብቻ ሃይደን ሄቨንን ሲጠቀሙ ያስተዋልንበት ቅጽበት አለ። ከዚህኛው ባሻገር ግን ባክሰሪዎቻቸው ፍላክቹዌት የሚያጠርቅ በአንድ ጨዋታ ብቻ ነው። ከሊቨርፑልን ካሸነፈው ጨዋታ በኋላ ነበር ዩናይትድ በዚህ ውድድር ዓመት ያልተቀያየረ ቋሚ 11 ስታርቲንግ ላይናፕን ይዞ ወደ ቀጣዩ መርሃ ግብር ማቅናት የቻለው ማለት ነው። ስለዚህ ቀጣይም የሚጠበቀው ጉዳይ አለ። ስለዚህ ከማቲያስ ኮኛ ጀርባ አማድ ከሌለ፣ አማድ በተደጋጋሚ እንዲጠቀምበት የሚደረገው ዘንድሮ ዊንግ ባክነቱን ሚና እንደሆነ ይታወቃልና ያንን መጠቀም የሚችልባቸው አማራጮች ይኖራቸዋል ማለት ነው። ስለዚህ አሰልጣኝ ሩበን አሞሪም በቀጣይ መርሃ ግብሮቻቸው ይህንን አይነት አማራጮች በመጠቀም የቡናቸውን የማጥቃጠን ክፍተት መሸፈን የሚችሉባቸው ሰፊ አማራጮች ሊኖሯቸው እንደሚችል መረዳት የምንችልባቸው አጋጣሚዎች አሉ። በቡናቸው በኩል አሁን ባለበት ነባራይ ሁኔታ ውስጥ ማለት ነው። ስለዚህ አሰልጣኙ የትኛውን ይበልጥ ደግሞ በተደጋጋሚ ተጠቅመውበት የቡናቸውን የማሸነፍን ምስጢር ማግኘት ይችላሉ የሚለው ጉዳይ ለብዙዎቻችን የሚያጓጓ ይመስላሉ። ነገር ግን ዘንድሮን በተመለከተ ቤንጃሚን ሼሽኮ በሚፈለገው ልክ ጎል የሚያስቆጠረው ተጫዋች እንዳልሆነ በግልጽ መናገር እንችላለን። እስካሁን ድረስ በክለቡ ውስጥ ከሚገኝ ተጫዋቾች አንጻር የቡድኑ ከፍተኛው ግብ አስቆጣሪ እሱ አይደለም። ብራያን ምቡሞ ነው። በቡድኑ በኩል በርካታ ጎሎችን በማስቆጠር የቡድኑን ኮከብ ጎል አግቢነትን እየመራ የሚገኘው ተጫዋች። ስለዚህ የማጥቃት ስታት ሲክሶቹን ከተመለከትን አንድ የፊት መስመር ተጫዋች ከሚጠበቅበት ኪ ሜትሪክስ አንጻር ከተመለከት ነው በጣም ደካማ ሊባል የሚችልን ቆይታን እያሳለፉ ከሚገኙ ተጫዋቾች መካከል አንዱ ነው። ሁለት ጎሎችን ነው በእስካሁኑ ቆይታ ማስቆጠር የቻለው። ከዛ ባለፈ ግን በፕሪምየር ሊጉ ኦልሞስት እስካሁን ድረስ ባለው ቆይታ በስድስት ጨዋታዎች ነው ተጫዋቹ መጀመሪያ የቻለው። ነገር ግን 11 ጨዋታዎችን አከናውኗል። አንድ አሲስት አድርጎ ሁለት ጎሎችን አስቆጥሯል። አሊያም 616 የሚጠጉ ደቂቃዎችን ደግሞ በሜዳ ውስጥ ያሳለፈ ተጫዋች መሆኑን ስትመለከቱ ቀጣይ ከዚህ በላይ መሻሻል ያለባቸው የሜዳ ቆይታዎች እንዳሉት በደንብ መረዳት በምንችልበት ልክ እየተመለከት ነው እንገኛለን። ሰንደርላንድን ባሸነፉበት ጨዋታ ቁልፍ የሚባል ሚና ነበረው፣ ጎል አስቆጥሯል። ከዛ ከብሬንፎርድ ጋር በነበረውም ጨዋታ ምንም እንኳን ቡድኑ ቢሸነፍም ጎል አስቆጥሮበት የወጣበት መርሃ ግብር እንደነበረ የምናስታውሰው ነው። አሰልጣኙ ግን በእነዚህ አማራጮች የዚህን ተጫዋች ክፍተት መሸፈን የሚችሉባቸው አማራጮች አሉ። አብራችሁን ስለነበራችሁ ከልብ አመሰግናለሁ። በቀጣይ በሌላ መሰናዶ እንገናኛለን።